በዚሁ አጋጣሚ እኔን የምትወዱኝ ባለ ሀብቶች ለመንሱር ደግፉት። መንሱር ቢደግፉት እኔን ከሚደግፍ እሱ መንሱር ጀማል ጋር ሄደ ምንድን የገጠመ፣ ወይኔ መንሱር ሻይ መንሱር ሻይ አንድ ፕሮፖዛል ያስኩና፣ በጣም እንደዚህ ባለ ሀብት ነው ምናምን ተብዬ፣ እስቲ እሱ ሰውዬ ብዬ ቁጥሩን ሰጡ። እዛዚህ ቢሮ እኔ ምናምን ነገር ምናምን አለ። በዚህ በግራ የዶክተር አብይን በእጅ የተሳለን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 እንጀ ብቻ እና በዚሁ አጋጣሚ እኔን የምትወዱኝ ባለሀብቶች ለመንሱር ደግፉት። መንሱር ቢደግፉት እኔን ከሚደግፍ ተማክሬበት፣ ምናምን ምናምን አለ ጅሳ እና ጭዌ እንዴ፣ አይደለማ። ተዘዋወረብኝ በቃ ትልቅ ቢሮው ትልቅ ፈንድ ሊያደርግ እንትን ያለን የሚመስለው። እንዲህ አይነት ጭዌ፣ እንዲህ አይነት ካራክተር አይቼ አላውቅም። በቃ እኔ እንደ ባለሀብት ነው የተጫወተው። ውጪ ወጪ እንደሚላቸው የቲክቶክ ላይ ምናም ምናምን እኔ እንግዲህ በሀላል ስላገኘሁት ነው። ሪያሊቲ ነው፣ እየሱስ ክርስቶስ እና ከዛ ለካ ቲክቶከር ነው። እኔ አልቆረጣጥበውም እ በአጭር ጊዜ ውስጥ አሁን እግዚአብሔር ካለ አለኝ። እራሱንም እንደ ጩጬ እኔን እንደ ትልቅ ሰው አደረገኝ። እሱንም ይሄም ራሱ እንደው ትንሽ እንዴት ነው ነገሩ ብያለሁ። ከቢሮ ወጣ ከሶስት ቀን በኋላ እነግርሃለሁ መልዕክቱ ብላ በደግዳ ላይ ወይ መንሱሬ ይመችሽ፣ መንሱሬ መንሱራችን ሊመች ባለበት እውነት እያወረው ስለ በነገራችን ላይ እኔ ጋር ምንም መሸፋፈን የለም ያለኝን ያውቀዋል። እዛ ጋር ዶክተር አብይ ሳየው ደግሞ አማካሪው መሰሌ መሰለኝ ዶክተር አብይ በቃ አማካሪ የሆነ በቃ ብዙዎችን የሚያውቃቸው አሉ። ባንክ ቤት ምናምን አረ በደንብ ነው። ቆንጆ አድርጎ ነው የሞላኝ እ በደንብ ነው። እኔ ሚሊዮን ሹርቤ የማራኪ መጽሄት ባለቤት ጎበዝ አምደኛ የነበረ ሰው አለ እና ያልተዘመረለት ሰው እንዲሁ ሀይዶ ነው ህይወቱ ያለፈች ወጣት መልካም ልበቅን እንደው በተለይ አጋጣሚ ትንሽ ነው የመቅረቡ፣ እንትን ነበረኝ እና የእናንተ ደግሞ ጀማ ነበር። የአንተ ያህል ግን አላውቀውም። ሚላ ምን አይነት ሰው ነበር? እስኪ ሚላ የሚገርምህ፣ ዲላ ይወዳታል። በእኔ መኪና ነው የምንመላለሰው። ዴቅስ መኪና አለችኝ። እህ ሚላ ይማረው። መጀመሪያ የሚራ ጥበብና እውቀት ደስ የሚለኝ፣ በነገራችን ላይ የሆነ ብታልፍ እንኳን ስራ አያልፍ ማስታውሰው እኔ አብርሽ እሱ ምናምን እየሄድ ሻሻመኪና እየሄድ ጫካው ጋር ስንደርስ ስንቱን ጋራ ስንቱን ጫካ አልፌ ይኸው ገባው ይርጋ ጨፌ መነሻው ስታርት በቃ የመጀመሪያው ሲነሳ ይሄንን ሲጸፍ አስታውላለሁ አስታውሳለሁ። ሚላ ነው ከዛ ነሻ ላይ ምናምን እዛው ላይ ተነባብረው የመጡ ናቸው። የጠጅ ሳር ጠጅ ነው ምናምን ይባል ብቻ እንትን አላቸው አሪፍ ስጋ አላቸው። የቡና አስመጪዎች ማህበሮች እዛ ነበሩ ባለሀብቶች ቤት ቤት እና የሆነ ደግ ስራ ልንሰራ የሆነች ሆቴል ውስጥ ገብተን አስታውሳለሁ። በቃ እነዛ ብቻ የተወሰኑ የተሰባሰቡት የተጫወቱ ምናምን የደጎሙን ነገር ራሱ በጣም አሪፍ ነገር ነበር እና አቅም አቅም ያላቸው እርጋ ጨፌ ይገናኙና ሚሊ ነው ይሄንን ሁሉ የሚያደረገ፣ ከባለ ሀብቶች ጋር ለማገናኘት እንትናን አብርሽን በደንብ ነው የመውጣቱ። የአብርሃ በደንብ አውቃለሁ። የእሱ ምክንያት እንትና ለዛው በስስት ነው የሚያደላለት። እኔም ጓደኛው ነኝ ግን ስለታወኩ፣ እኔ አንድ የፈሬን ይዣለሁ እና ሚሊ የምኑን ሲወደህ አጻጻፍ ደግሞ ይችላል። ሚላ እኔ እንጃ ብቻ ቃላት ቢያገባ ደስ ይለኝ ነበር። አንድ ልጅ ግን አሉ አንድ ልጅ አለው። ሚላዬ እኔ እንጃ ብቻ ታሪካችን። አንዴ መኪናዬን ይዞት ጠፋ። መኪና ውድ ነበር በጣም ሚልዬ። አምስት ቀን ሰለሞን ቦጋለ ነፈቲያ ቢባል ቢለመን እባካችሁ እባክህ እየተባለ ኧረ እባክህ፣ ሳሪስ ተገኘ። መጨረሻ ላይ ሳሪስ ተገኘ። ምን ላድርግ? ከዛ በኋላ ከተገኘ፣ አልሰጥም አንተ፣ ቃል በቃል አልሰጥም አለ። ያንተ መኪና እግዚአብሔር ምስክሬ፣ ግን ያ ወንድሜ ነውና እንዴ አንተ ሙሉ ጀማ ነው የለመነው፣ የማራኪ ገዳ መጽሔት ባለቤት ሙሉም የለመነው አልሰጠን። በአቋሙ በአምስተኛው ቀት እያዛለህ አንተ ልዬ ሬጃ ብቻ ሲያው ስለምንዋደድ ጥጎ ነው የመጨረሻ ቤቴ ይመጣል፣ እኔም ቤቱ ሄዳለሁ ምናምን ነገር ግን ያው መኪና የሚይዘው ኔ ከዚህ ጋር ነው ማስቀምጠ ከዚህ ነው የሚቀመጠው። ዚ በል ውረድ ምናምን ለሆን ነው። ከዛ በኋላ ቁልፍ ሰጠው ታውቃለህ። ቁልፍ ማ በስ አስታውሳለሁ። ምን ተፈጠረ መሰለህ? ከዛ በኋላ የሆነ ቦታ ቁጭ ብለን የአቤል ሙልጌታን መኪና አቤል ሙልጌታ ቀይ መኪና ገዝቶ ነበር፣ ስታን ጊዜ አስታውሳለሁ። የአቤል ሙልጌታን መኪና ይዞ መጡ፣ አጠገቤ ጋር ወረደብኝ ማለት ነው። አይ ሚሊዬ አጠገቢ ጋ ምን መኪና ትላለህ? ይሄ ሁሉ መኪና ነው ያው ምናምን ብሎ አሳየኝ። ሚሊሻ እንጃ። ብቻ ብዙ ነው ታሪካችን፣ ለዚ ነው የማይጠፋ። ብዙ ታሪክ አለ። አሁን ስም አልጠራም። የሆነ አርቲስት ቤት ሄዶ ታዋቂ አርቲስት ቤት ሄዶ ሚሊ ስጋ ይወዳል እና የዛ አርቲስት ሚስት ውሃ ሀገራችን ላይ ማጣት አይፈልግም ከሌለው ከሌለው ከቤት ያወጣል የሚያምን እና በሳምንት ነበር መ የሚገባለት የሆነ እስክትመጣ እ አልቃለች አንድ ቀን ማጣት አይፈልግም ፈታ ዘና ማለት የሱ እንትን ነው ከዛ ብራይት ከሆነ በኋላ ጠዋት ገላውን ይታጠብና በጠዋት ሰው መነሳት አለበት ይላል ችፕሪሲፕላለችሁ፣ በጠዋት ነው እንደ ጋዜጠኛ። ከዛ በኋላ የሚከታተባቸውን ነገሮች ይጨርሳል እንጂ ካራክተሩ ብዙ ነው። ፖሊሲ ይሆናል ይቀያየርብኛል። ፖሊሲ ይሆናል ጋዜጠኛ ይሆናል። ከዛ የሆን ነገር ይሆንና አርቲስት ይሆናል። ስንት ሰዓት ላይ ቆንጆ እና ይሆናል ብቻ ደግሞ አጻጻፉ አሁን ይሄንን ስንቱን ጋራ ስንቱን ጫካ ልፌ የገባው ይርቃጨፌ ሲል ይቃላት ደግሞ እንደዚህ እየወረድን እኮ ይርጋጨፌ ስንገባ እና መነሻውን ይዞት ሻላዬ ሻላዬ ብሎ አብርሽ አመጣጣት እና እንግዲህ አውትሻይን ያደረገ ሙዚቃ እንደምታውቀው ስለሚላ እንዲወራ ስለፈለግኩ ነው። ሚልዬ ሚልዬ አባባል ያው እንደው ነፍሱን በገነት ያውልልኝ እንጂ ሚልዬ ኖሮ ቢሆን እኔ እግዚአብሔር እንደው በህይወት አኑሮት ቢሆን ኖሮ እንዲህ የተጫወተን እርግጠኛ ነኝ። መዓት ታሪክ ነው በቃ ብዙ